ጊፍት ሪልስቴት መከታ። በዓመታት የተገኘ ታማኝና ስኬች ጊፍት ሪልስቴት ማኅበረሰብ እንገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ፣ www ዶት ጊፍት ቢዝነስ ግሩፕ ዶት ኮም። ስልክ ቁጥሮች 0984656565 ወይም 0979656565፣ በአጭር ቁጥራችን 855 መደወል ይችላሉ። ጌፍ ትል ስቴጅ ማህበረሰብን እንገነባለን። ይህ አዋዜ የሰበር ነው። ነገ ሰኞ ፕሬዚደንት ዶናልድ ትራምፕ ከራሺያው አቻቸው ቭላዲሚር ፑቲን ጋር የስልክ ግንኙነት ከማድረጋቸው በፊት ጉምቱ የአውሮፓ ሀገራት መሪዎች ቀድመው የሽምቅ ስልክ ግንኙነት እንደሚያደርጉ የጀርመኑ ቻንስለር ፍሬዴሪክ ሜርዝ አስታወቁ። ከጀርመኑ ጋር ትራምፕን የሚያወሯቸው የአውሮፓ መሪዎች የእንግሊዙ ጠቅላይ ሚኒስትር ከርስታርመር፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የፖላንዱ ጠቅላይ ሚኒስትር ዶናልድ ታስክ ናቸው። ሜርዝ ይህኑ ጉዳይ አንስተው በዛሬው እለት በአዲሱ የሮማ ቤተ ክርስቲያን ሊቀጳጳስ ሊዮ 14ኛው በዓለ ሲመት ቅዳሴ ላይ በቫቲካን ታድመው ሳለ የተነጋገሩበት መሆኑን ገልጸዋል። የባለ ሲመቱ ቅዳሴ ያገናኛቸው ዓለማውያኑ መሪዎች እንዲሁም እንደነሱ ወደ ቫቲካን ብቅ ብለው ከነበሩት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ጋር ተገናኝተው ተነጋግረዋል። ፕሬዝደንት ዶናልድ ትራምፕ የደም ባህር ያሉትን የዩክሬን ጦርነት ለማስቆም መጀመሪያ ከሩሲያዎቻቸው ቭላዲሚር ፑቲንና ለጥቀው ከዩክሬኑ ቮሎዲሚር ዘለንስኪ ጋር በስልክ ለመነጋገር እቅድ ይዘዋል። ከሞስኮ የክሬምሊን አፈቀላጤ ዲሚትሪ ፔስኮቭ በበኩላቸው የራሺያው መሪ ቭላዲሚር ፑቲን በእቅዱ መሠረት ለሚያደርጉት የስልክ ልውውጥ ዝግጅቱ ተጠናቋል። ራሺያና ዩክሬን በጦርነት ከተቋለፉ በኋላም በሦስት ዓመት ጊዜ ውስጥ ለመጀመሪያ ጊዜ በኢስታንቡል ተገናኝተው ፊት ለፊት ተነጋግረዋል። ድርድራቸው በየፊናቸው አንድ ሺህ የጦር ምርኮኞችን ለመለዋወጥ አስማምቷቸዋል። አንድ ሺህ ራሽያ ትለቃለች፣ አንድ ሺህ ዩክሬን ትለቃለች። በድርድሩ ወቅት የራሽያ ልኡካን ቡድን የዩክሬን አቻውን የተኩስ አቁም ስምምነት ትፈልጉ ከሆነ ሞስኮ የራሷ ግዛት አድርጋ ከቆጠረቻቸው መሬቶቻችሁ ለቃችሁ ውጡ ብለዋል። ይህ በእንዲህ እንዳለ የዋይት ሃውስ ውርክብ ተብሎ በሚታወቀው ነውረኛ የቤተ መንግሥት እሰጥ አገባ ወቅት የዩክሬኑን ዘለንስኪ ውለታቢስ ሲሉ የገሰጹት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በቫቲካን በዓለ ሲመት ቅዳሴ ሰበብ ቫቲካን ውስጥ ለመጀመሪያ ጊዜ ተገናኝተው መነጋገራቸው ተገለጸ። ይህ በእንዲህ እንዳለ ዩክሬን ፈርቻለሁ ትላለች። ኪየብ እንደፈራችው ራሽያ ዩክሬንና ምዕራባዊ አጋሮቿን ሸምቀቅ ለማድረግ ስትል ዛሬ እሁድ ሌሊቱን ዩክሬንን በአህጉር አቋራጭ ቦሊስቲክ ሚሳይሎች ልትነርት እየተዘጋጀች ነው ብለዋል። በምህጻረ ቃል ጂዩአር ጉር ተብሎ የሚታወቀው የዩክሬን ወታደራዊ ስለላ ድርጅት እንዳለው ራሺያ አፍንጫዋ ስር ያለችውን ዩክሬንን ውቅያኖስ ተሻግሮ የጠላት አህጉር ለማደባየት የሚያገለግሉ ሚሳይሎችን ለመተኮስ ልምምድ አካሂዳለች። ጉር እንደገለጸው ሚሳይሎቹ የሚተኮሱት ወይም ጉር እንደገለጸው ሚሳይሎቹ ወይም ሚሳይሉ የሚተኮሰው ስቨርድ ሎብስክ ከምትባል የራሽያ ግዛት ሲሆን ዩክሬንን ለመምታት 1000 ኪሎ ሜትር ይገሰግሳል። ዩክሬን ትናንት ሌሊትም 273 የሻሂድ ሰው አልባ ወጀብ በሀገሪቱ የተለያዩ ግዛቶች ላይ ተነጣጥሮ ተተኩሶ ነበር ብላለች። አንዲት ሴት የተገደለችባት ኪየቭ ከተማ አንዷ ነበረች። እንዲህ የበዛ ሰው አልባ ከዚህ በፊት ተተኩሶ አያውቅም። የዩክሬን አየር ኃይል እንደሚለው ከመንጋው መካከል 88ቱ ተመተው ሲበራዩ፣ 128ቱ ደግሞ ከተነጣጠሩለት ኢላማ ውጪ ዋተዋል። የሰው አልባዎች መንጋ በሠራ አካላቷ እንደ ፈንዲሻ ሲፈነዳዳም ዩክሬን መላ ሀገሪቷን ለሰባት ሰዓታት በወጠረም የአደጋ ማስጠንቀቂያ ጥሩምባ ተናውጣለች። ነዋሪው ደግሞ መደበቂያ ፍለጋ የተለመዱ የምድር ውስጥ ባቡር ጣቢያዎችና ሌሎች ጉድባዎች ውስጥ ለመግባትና ለመደነቅ ለመግባትና ለመዳን በድንጋጤ ሲራወጥ ታይቷል። በተያያዘ ዜና ባለፈው አርብ የራሽያና የዩክሬን ቀጥተኛ ድርድር በኢስታንቡል የ90 ደቂቃ ድርድር ነው። የራሽያ ልኡካን መሪ ቭላዲሚር ሜደንስክ የዩክሬን አቻዎቻቸውን የአይን ብሌን እየተመለከቱ የከበደ ማስጠንቀቂያ ሳይሰጡ አልቀሩም የሚለው ዜና እየናኝ ነው። ሜደንስክ የዩክሬኖቹን የአይን ብሌን ትክ ብለው እያዩ እንዳስጠነቀቋቸው ከሆነ ራሽያ በ18ኛው ክፍለ ዘመን ከስዊድን ጋር 21 ዓመታት መዋጋቷን አስታውሰዋል። ይህን የነገሩት ዩቢግኒ ፖፖቭ ለተባለም የራሽያ ጋዜጠኛ ነው። ሮሲያ 24 በተሰኘ መንግሥታዊ ቴሌቪዥን ላይ ሜደነስክ በጉባኤው ወቅት ለዩክሬኖች ጦርነት አንፈልግም፣ አስፈላጊ ከሆነ ግን አንድ ሁለት ሦስት ለዘላለም ለመዋጋት ዝግጁ ነን እናንተስ? ሲሉ ጠይቀዋቸዋል። ኢሳይያስ ዜናውን እንደሰማው ነው መጀመሪያ የነበረው በቅዱ መሰረት የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ከራሻዎቻቸው ቭላዲሚር ፑቲን ጋር የስልክ ውይይት ያደርጋሉ ነገ ሰኞ። ከዛ በኋላ ስልኩን ከሳቸው ጋር እንደዘጉ ደግሞ ከዩክሬኑ ቮሎዲሜር ዘለንስኪ እና እንደዚሁም ከአውሮፓ ወይም ከኔቶ አባል አገሮች መሪዎች ጋር ተመሳሳይ የስልክ ግንኙነት እንደሚያደርጉ ነበር የገለጹት ትናንትና። የዛሬው ለየት የሚያደርገው የጀርመኑ ቻንስለር እንደነገሩን ምዕራባውያኑ መሪዎች የሽምቅ ስልክ ጥሪ ነው የሚያደርጉት። ይሄም ዶናልድ ትራምፕ ከፕሬዚደንት ቭላድሚር ፑቲን ጋር ከመነጋገራቸው በፊት ነው። ስለዚህ በንግግራቸው ውስጥ ሊያነሷቸው የሚገቧቸውን ተጨማሪ ነጥቦች ለማስያዝና የነሱንም ጫና ለማሳረፍ ያቀደ እንደሚሆን ግልጽ ነው። ኢሳያስ አለም፣ እንግዲህ አሁን የሩሲያው መሪ ቭላድሚር ፑቲን ዓላማና ፍላጎታቸው በግልጽ ታውቋልም ተናግረውታልም። ስለዚህ አሁን አንተም ትንታኔ ላይ እንዳስቀመጥከው ሩሲያ የኔ መሬት ነው ብላ ያሰበችውን ቦታ በሙሉ ለቃ ወጥታ እንድታስረክብ ነው ጥያቄው። አሁን ይህንን ጥያቄ ሊያሟሉት የሚችሉበት መንገድ አለ ወይ? የአሜሪካው መሪ ትራምፕ ማለት ነው። ሌላው ደግሞ አውሮፓውያኖች እንግዲህ ከጎን የአንድ ወር ስምምነቱ ተከትለው አብረው እንገባለን የሚሉት ጥያቄ እስካልቀረ ድረስ ሩሲያ ይሄን ድርድር ትቀበላለችው ያለም አንድ ነገር ግልጽ ነው። ራሳቸው የአሜሪካው ፕሬዚደንትም ያመኑትና የገለጹት ነው። ይህን ጦርነት ለማቆም የሚቻለው ራሽያ ስትፈቅድ ነው። ስለዚህ አሁን የጦርነቱ እውነታ ራሽያ ታጠቃለች፣ ዩክሬን ትመክታለች፣ እውነታ ነው ወይም በዶናልድ ትራምፕ አገላለጽ ካርዱ ካርዱ ሁሉ ተሰብስበው የሚገኘው ቭላድሚር ፑቲን እጅ እንጂ ዘሌንስኪ ጋር ምንም ካርድ የለም። ስለዚህ ዶናልድ ትራምፕ ይህ ጦርነት እንዲቆም ነው የመጀመሪያ ፍላጎታቸው። ይህ ጦርነት እንዲቆም ከሆነ ጦርነቱን ማቆም የምትችለው ሩሲያ ናት። ራሽያ አሁን ራሽያ ይቅርታ፣ ትራምፕ ይህን ጦርነት ለማስቆም ያላቸውን እቅድ ይፋ አድርገዋል። አሁን ሁለቱም ወገኖች ያውቃሉ። ሶስቱም፣ ራሽያ፣ ዩክሬንና የአውሮፓ አጋሮች ያቅድ ያው ደጋግመን እንደምንለው ራሽያ እስካሁን የያዘቻቸውን ግዛቶች የራሷ ታደርጋለች። ክሬሚያ ልሳነ ምድርን ጨምሮ ህጋዊ ዕውቅና ይሰጠዋል። ዴዥር በፊት ያው በእጇ ገብቷል፣ የራሷ ግዛት ነው። ነገር ግን ዓለም አቀፍ ተቀባይነት ያስፈልገዋል። ያንን ተቀባይነት መጀመሪያ አሜሪካ ልሰጥ ትፈልጋለች። ክሬሚያ ልሳነ ምድርን የራሽያ ነው ብላ ማለት ነው። እስካሁን ራሽያ ያላት አቋም ክሬሚያ ልሳነ ምድር የዩክሬን በኃይል የተነጠቀ ግዛት ነው ብላ ነው። በተመሳሳይ ሁኔታ በእነዚህ በአራቱ ግዛቶች ከሄርሶን፣ ዛፖሬጂያ፣ ዶነትስክ፣ ሉሃንስክ ራሽያ አብዛኛዎቹን ግዛቶች ይዛለች። የቀሩ አሉ ዩክሬን የምትቆጣጠራቸው ስለዚህ አሁን ተኩስ አቁም የሚባል ነገር የምትፈልጉ ከሆነ ከዛ ውጡ፣ ሳንወጋችሁ። አሁን ውጊያውን የራሽያ ውጊያ እንደቀጠለ ነው። ተኩስ አቁም እንዲደረግ ከፈለጋችሁ አጭርን አቋራጭ መንገድ እኛም መዋጋት ሳይኖርብን የነዚህን አራት ግዛቶች ቀሪ ክፍሎች አስረክቡን። ይሄ ካልሆነ በስተቀረ ራሽያ ተዋግታ ትወስዳለች ያለ መሬት እሱ ብቻ አይደለም። አሁን ትናንትና የሰማነው ኢኮኖሚስትም አቅርቦታል። አሁን ራሺያ እየጠየቀቻችሁ ያለችው እነዚህን አራት ግዛቶች ውስጥ ቀሪዎቹን በእጃችሁ ያሉትን ለቃችሁ ውጡ ነው። አሁን ይህንን የለም፣ በዚህማ አናደርገውም፣ ሞታለን፣ አንገታችን ይቆረጣል የምትሉ ከሆነ ሌላ ጊዜ ተመልሰን በምንገናኝበት ጊዜ ጥያቄያችን ያለ ጥርጥር ከስድስት ግዛቶች ውጡ ነው የሚሆነው ሰሜን ምስራቆቹን ያ ሰሜን ምስራቆቹን ከርኪብና እንደዚሁም የኩታ ገጠም የሆነችው ከኩርስክ ጋር ኩታ ገጠም የሆነችውን የዩክሬን ግዛት ሱሚን እንይዛለን ያለች እና በቆየ ቁጥር የምንይዘው መሬት ይበዛል ነው ያሏቸው እና ይህንንም እንደ ማስገንዘቢያ የሰጧቸው እኛ አሁን ኦልሬዲ አሁን አሁን ባለው ሁኔታ ለአንድ ዓመት፣ ለሁለት ዓመት፣ ለሶስት ዓመት ለዘላለም ልንዋጋ ዝግጁ ነን እና ከስዊድን ጋር ያደረጉትን የ18ኛ ክፍለ ዘመን የሰሜናዊ ተብሎ የሚታወቅ ጦርነትን በምሳሌነት አንስተው ነግሯቸዋል። ጦርነቱ ብታምንም ባታምንም 21 ዓመት ፈይቷል። እና ጦርነቱ እንደተጀመረ በጥቂት ዓመታት ውስጥ ለስዊድን የሰላም አሳብ አቀረብን። ተኩስ እንትን ምንድነው፣ የራሳችን ለሆነ ግዛት የምንዋጋ የራሳችንን ነው፣ ለማስመለስ ነው። እኛ የምንዋጋው በታላቅ ፒተር ጊዜ ነው። ስለዚህ በሰላም ስጡን ብለን ጦርነቱን ለማቆም አሳብ አቀረብን። ስዊድኖች ደግሞ በዛን ጊዜ አንድ ሰው እስኪቀር ድረስ እንዋጋለን አሉ። ሀያ አንድ ዓመት ተዋጋናል። በአንደኛው ዓመት የራሳችን የሆነውን ሁሉ ወሰድን። ስለዚህ አሁን ይሄ አባባል በጣም ከባድ ነው። ፕሬዚደንት ዶናልድ ትራምፕ እንደ አባባል ነው የተናገሩት። ዶናልድ ትራምፕ ምን ነው የሚባለው የዋሊደር እንጂ ነው የሚባለው የዋሊደር እንጂ አህያ ግብ ናት እንደሚባለው ዩክሬን የራሽያ ናት። አንተ ሰውዬ ካልፈጠንክ ነገ የምትቆምበት መሬት አይኖርም ብለዋል። ራሽያ ትወስደዋለች ማለታቸው ነው። ስለዚህ ደግሞ ራሽያ የጦርነቱን የጀመረች ጊዜ እናስታውሳለን። ኪየቭን ጨምሮ ማለት ነው ግቧ አድርጋ የተነሳችው። ስሟ ለጊዜው ጠፋኝ፣ ሰሜናዊ ግዛት አላት ቤላሩስ ድንበርተኛ ቸርኔሄቭ መሰለኛ፣ ቸርኔሄቭ በዛን የገባችው በቸርኔሄቭ በኩል ኬቭ ቅርብ ነው። አንዱ ራሱ ቸርኔሄቭን ሰሜናዊ ድንበር ማለት ነው፣ ለዩክሬን ዋና ከተማ ዩክሬን ማነው፣ ኬቭን። ኦዴሳ አይኗን የጣለችበት ቁልፍ የወደብ ከተማዋ ነው። ኦዴሳ ከተያዘ ዩክሬን መሬት ቁልፍ ነው የምትሆነው። ልባርግ፣ ኦዴሳ ቶታሊ ከጥቁር ባህር ላይ ታወጣታለች ማለት ነው። አሁን በዚህ ምንድን ነው ሉሃንስክ፣ ከሉሃንስክ በላይ በትንሽ ውጊያ የምትገኝ ማይኮላቭ የምትባል ግዛት አለች። ማይኮላቭ ዕቅሏ ነበር፣ የውጊያ ዕቅድ ነበር። በፊት በጣም ይደበደብ ነበር በከባድ መሳሪያዎች። ራሽያ ማይኮላቭን ከያዘች ማይኮላቭ ከሞልዶቪያ ጋር ይዋስናል ሞልዶቪያ ደግሞ ከፊሉ በራሽያ የሰላም አስከባሪ ኃይሎች ሚሊተር በዛ ቁጥጥር ስር ነው ደጋፊ ራሽያ ናቸው ግማሽ ሞልዶቪያ አሁን አየ ማይኮላቭን ከያዘች ምንድን ነው የሚባለው ኬርሶን ማይኮላቭ ተመልከት ኬርሶን ደግሞ ቀጥታ ከክሬሚያ ጋር የሚገናኝ ነው በመሬት እያያስከው ስመጣ እስከ ሞልዶቪያ ግማሹን የሚጠቀልል ግዛት ነው የምትይዘው። ፕሮባብሊ በራሽያኖች ሰፊ እስትራቴጂ ውስጥ ምዕራብ ዩክሬን የሚባለው ቦታ ነው ሊተርፍ የሚችለው። ስለዚህ አሁን የራሽያ ተደራዳሪዎች ለዩክሬን ተደራዳሪዎች የነገሯቸው አሁን እነዚህ ከያዛችሁ የሎሃንስክን ቀሪ ክፍል፣ የዛፖሪዚያን ቀሪ ክፍል፣ የዶነትስክን ቀሪ ክፍል በከንቱ አትዋጉን። የሎሃንስክን ቀሪ ክፍል ልቀቁና ውጡ። ሎሃንስክ እኳ 95 በመቶ ስለያዘችው ዚህ ገባ የሚባል አይደለም። ይሄን ባታደርጉና ይሄ ጦርነት ቢቀጥል እኛ ይሄን ጦርነት እየተዋጋን ከርኪብና ሱሚን ለመያዝ ደግሞ እንዋጋለን እንይዛለን። ስለዚህ ነገ ተመሳሳይ ድርድር ይመጣ፣ ከከርኪቭና ከሱሚ ውጡ የሚል ነው የሚኖረን የሚል ማስጠንቀቂያ ሰጥቷቸው፣ የዚህ ደግሞ ዋንኛው ነገር ምንድነው፣ ራሽያ ለዘላለ መዋጋት የምትችል ሀገር እንደሆነች ማስገንዘብ እንደነበር ተዘግቧል። ስለዚህ ዶናልድ ትራምፕ በነገ ዕለት ከቭላዲሚር ፑቲን ጋር እንደሚነጋገሩ ብቻ አይደለም የገለጹት የእሳቸውን ስልክ እንደዘጉ ከዩክሬንና ከአውሮፓ ወይም የኔቶ አባል ሀገሮች ጋር እወያይበታለሁ ብለዋል። እና ይህን ሲያደርጉ ምናልባት የፑቲን የዶናልድ ትራምፕ አቀራረብ በሆነ መንገድ ራሽያ ላይ ጫና ለማሳደር ያስቡ ይመስላል። ምክንያቱም በነገ ዕለት አቋማቸው ዞሮ ዞሮ ይሄ የ30 ቀን የተኩስ አቁም እንዲከበር ነው። አሁን ደግሞ ባየነ ሁኔታ ራሽያ ዝግጁ አይደለችም፣ ማለት ይሻላል ተኩስ አቁሙ። ስለዚህ ይሄ የማይደረግ ከሆነ አሜሪካ ከምዕራብያኑ ጎን ተሰልፋ ተጫና ለማሳደር እንደምትችል ፍንጭ ለመስጠት ያቀዱ ወይም ለማስፈራራት ያቀዱ ይመስላል ዶናልድ ትራምፕ። ሲሆን ማየት ነው። ሲሆን ማየት ነው። አለም አሁን ዶናልድ ትራምፕ እንግዲህ ነገ ስብሰባው ላይ ከመገኘታቸው በፊት የአንዳንድ የአውሮፓን ሀገራትን ካነጋገሩ ምናልባት አውሮፓውያኖች የአንድ ወር ስምምነት በሚደረግበት ጊዜ ከነትጥቃቸው እንገባለን የሚሉትን ሀሳብ የማስቀረት ሂደት ይኖረው ይሆን? እውነቱን ለመናገር እስካሁን ድረስ ዶናልድ ትራምፕ እንግዲህ ቅድም እንዳልኩ ሀሳባቸውን ሰምተናል። ይህ ሀሳባቸው ከሁለቱም ወገን ተቀባይነት ስለማግኘቱ ምንም የሰማነው ነገር የለም። ራሽያ ክሬሚያ ልሳነ ምድር እናውቅልሻለን፣ ኦሬዲ ያችን የእነዚህን አራቱን ግዛቶች በአንቺ ግዛትነት እናውቃለን የሚል አፕሮች ነው ያዙት ዶናልድ ትራምፕ። በግልባጩ ደግሞ ይሄንን እኛ ስናውቅ ዩክሬንም እንድታውቅ እናደርጋለን ነው ዩክሬንም እርሟን ማውጣት ነው ያለባት። በራሺያ እጅ የገባውን ከአንበሳ መንጋጋማ ነው ያወጣል ስጋ በሚል ግንዛቤ የራሺያ እንደሆነ አውቆ መተው ነው። ይህን እውቅና መስጠት ነው እና ቀሪውን ይዘሽ ነው የሚሉት። እንግዲህ የኔቶ አባል እንደማትሆን ማወቅና አሁን ደግሞ በትናንቱ ድርድር ላይ ራሺያኖች አበክረው ያነሱት ቁጥሩ ከሰባ ሺህ በታች የሆነ ከጠንካራ ፖሊስ ኃይል በላይ ያልታጠቀ ገለልተኛና አናሳ ወታደራዊ ቁመና ያላት ሀገር እንዲሆን እንደሚፈልጉ እንደገና አጥብቆ አንስተዋል። ስለዚህ አሁን ይሄ አሜሪካ ያቀረበችው ሀሳብ በራሽያ በኩል ተቀባይነት ማግኘቱን አናውቅም። ራሽያ ተቀብያለሁ ብላ አልሰማንም። በአርቡም ድርድር የሰማ ነው የተያዘውን ግዛት ለቃችሁ ውጡ ተኩስ አቁም እንዲመጣ የሚል ነው ይሄ ደግሞ ራሽያ መጀመሪያ የያዘችው አቋም ነው ስለዚህ ቢያንስ በዛ መነሻነት የአሜሪካንን አሳብ ሀሳብ ራሽያ ተቀብላለች ለማለት የሚያስደፍር ነገር የለም በግልባጩ ደግሞ በዩክሬን በኩል ስትመለከት ዩክሬን እና አውሮፓውያን የሚሉት አስቸኳይ ተኩስ አቁም ይደረግ ተኩስ አቁም ከተደረገ በኋላ የግዛት በግዛት ጉዳይ ላይ ውይይት መደረግ ይችላል ነው እና፣ ውይይት ሲሉ እነሱ ማንኛውም ውይይት የዩክሬንን የግዛት አንድነት ማረጋገጥ አለበት ክሬሚያን ጨምሮ የሚል ነው። ይሄ አልተለወጠም። ቫቲካን ላይ ዶናልድ ትራምፕና ዘለንስኪ ተገናኝተው ከተነጋገሩ በኋላ እንደምታውቀው ለብዙ ጊዜ ሲንከባልል የቆየው የማዕድን ስምምነታቸው ተደርጓል። አሜሪካ የማድን ስምምነቱ እንዲሆን ከፈለገችው እውነቱን ለመናገር ቶታሊ በዩክሬን አሸናፊነት የበላይነት ተደመደመ ውል ነው እና ያ ውል እንዲሆን ሁሉ ምክንያት ሊሆን ይችላል ተብሎ የታመነው ቫቲካን ላይ ድርድር ሲያደርጉ ትራምፕ ሀገራቸው መጥተው ክሬሚያ ልሳነ ምድርን በራሽያ ግዛትነት አውቃለሁ ለማወቅ ፍላጎቱ እንዳለው ፈቃደኛ እንደሆነ ገልጾልኛል ብለው ነበር። ከዩክሬን እስካሁን በዚህ ጉዳይ ላይ መልስ አልሰማንም። የሐሳቡም ሆነ የአቋም ለውጥ መኖሩን አናቅም። ስለዚህ እውነቱን ለመናገር የዶናልድ ትራምፕ ሐሳብ እንደው መንቦጃቦጅ ብለን ብንገልጸው ይቻላል። እራሳቸው እኮ አሉ፣ እኔ ምንም በወኪል እየሄዱ ተነጋገሩ ተነጋገሩ፣ ምንም ልረካ አልቻልኩም። ሰላም ሊኖር የሚችለው እኔ ከትራምፕ ማን ነው ከቭላዲሚር ፑቲን ጋር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 ይህ አዋዜ ነው የዕለቱ